ሰላም ሰላም የታግሮ ዩቲዩብ ቻናል ተከታታዮች፣ አሁን ይዤላችሁ የመጣሁት ፌስቡክ ላይ ታግ እንዳንደረግ ነው። በእኛ ፌስቡክ እየገቡ የተለያዩ ሰዎች እኛ የማንፈልገውን ፎቶና የማንፈልገውን ቪዲዮ ታግ ያረጉብናል፣ እኛ ሳንፈቅድላቸው ማለት ነው። ወይም ደግሞ እኛ ባንበ ሳንፈቅድላቸው ገብተው የማንፈልገውን ፎቶዎችና ቪዲዮዎች ሼር ያረጉብናል። ስለዚህ አንድ ሴቲንግ ብቻ በማስተካከል ማንም ሰው ገብቶ በኛ ፌስቡክ ላይ ታግ እንዳያደርግ ማድረግ ይቻላል። አዲስ ዩቱብ ነው። ሰብስክራይብ አድርጉት፣ ላይክ አድርጉት። አሁን በመጀመሪያ ወደ ፌስቡክ እናልፋለን። ፌስቡክ ላይ እንገባለን። ፌስቡክ ላይ ስንገባ ሀላይ ሶስት ነጠጠባለች አለች ያትች ምልክት ያደረኩባትን እች እናካታለን። ከዛ እንደዚህ ያመጣልናል ወር ላይ ሳብ እናደርገዋለን። ትንሽ እዛ ሴቲንግ ኤንድ ፕራይቬሲ የምትል ጽሁፍ አለ ምልክት ያደረጉባትን እችን እነካታለን። እዛ በድጋሚ እንደዚህ ያመጣናል። እንደዚህ ሲያመጣለን ሴቲንግ የምትለው የሰው ምስል ያለበት እነካታለን። እያትችን ምልክት ያደርጉባትን። ከዛ አሁንም በድጋሚ እንደዚህ ያመጣለን። እንደዚህ ሲያመጣለን ትንሽ የወረ ሳብ እናደርገዋለን ሳብ እናደርግና አሁን ምልክት የማረግባት ላይ እዚች ላይ ነካታለን። ከዛ እንደዚህ ያመጣለን። እዚህ ላይ ነው የምናስተካክለው። እዚህ ላይ መጀመሪያ ጽሁፍ ያለባትን ላይ ነካታለን። አያትች ምልክት ያደርጉባት እች ነካታለን። ከዛ እንደዚህ ሲያመጣላችሁ ፍሬንድ ላይ ከሆነ እናንተ ላይ ሰማያዊ ያለው እናንተ ላይ ፍሬንድ ላይ ከሆነ ሰማያዊ ያለው ሶ እነዚያ ሰዎች ታግ ማድረግ ይችላሉ፣ የእናንተ ጓደኞች ማለት ስለዚህ ኦንሊ ሚ የምትለው እነከታለን። ኸታኛዊቱን ሰማያዊ እናበረታለን፣ ከዛ ሴብ እናደርገዋለን። ከዛ አሁንም በድጋሜ ኸታይ እነከታለን፣ አያቶችን ምልክት ያደርጉባት ደግሞ እነከታለን። ያነ ስነካ እንደዚህ ያመጣልን። አሁን በድጋሜ እኛ ምንድን የምናደርገው ኸታይ ኦንሊ የምትለው ወይም ደግሞ የቁልፍ ምልክት ያለባትን እነከታለን፣ ከዛ ሴብ እንነዋለን አሁንም በድጋሚ እንደዚህ ያመጣለን እንደዚህ ያመጣልን። አሁንም እችን ጽሁፍ አያትችን ምልክት መልክት ያርኩባትን ጽሁፍ እችን እናበራታለን። በጫፍ ላይ ያለው እናበራታለን። ከዛ ዝቅ ላ ነው ወር ታይ ደግሞ ትንሽ ሳብ አድርገን ወር ላይ ትንሽ ሳብ እናደርግና አያትችን ምልክት መልክት ያርኩባት ደግሞ እነካታለን። እችን እንደዚህ ያመጣልን። አሁንም በድጋሚ ኦንሊ የምትለውን ወይም ደግሞ የቁልፍ ምልክት ያለባት እነካታለን። ከዛ ሴብ እናደርገዋለን። ከዛ አሁን በድጋሚዎች እነካታለን ያትችን። ከዛ አሁን በድጋሚ እንደዚህ ያመጣለን ኦንሊ የሚትለውን እነካታለን። ከዛ ሴብ እናደርገዋለን። ከእንግዲህ በኋላ ማንም ሰው በእኛ ፌስቡክ ገብቶ ታግ ማድረግ አይችልም። እኛ ሳንፈቅድላቸው እነዛ ሰዎች በእኛ ፌስቡክ ገብቶ ታግ ማድረግ ምንም ሆነ ምንም አይችሉም፣ እንግዲህ በኋላ ማለት ነው። በዚህ ቀጥለን ደግሞ ከፌስቡክ ጋር የተያያዘ ነው። የፌስቡክ ፕሮፋይላችን ማንም ሰው ገብቶ እንዳያየው ከኛ ጓደኞች ውጪ የሆነ ሰው ማለት ነው፣ ወይም ደግሞ ሸት ስክሪን እንዳያረጉብን ከፈለግን አንድ ሴቲንግ ብቻ እናስተካክላለን። ከእንግዲህ በኋላ ማንም ሰው ከኛ ፌስቡክ ገብቶ የኛን ፕሮፋይል ማየት አይችልም፣ ወይም ደግሞ ሪከርድ ሸት ስክሪንግ ማድረግ አይችልም። በመጀመሪያ ፌስቡክ ላይ እንገባለን፣ ከፌስቡክ አፕ ላይ እንገባለን። ከዛ ኋላ ፕሮፋይል እንጫናታለን። ፕሮፋይል እንደተጫነው ከዛ ሶስት ነጥብ ነጥብ ነጠብጠባለች ያችን ምልክት ያደረጉባትን እችን እንጫናታለን። ከዛ እንደዚህ ያመጣልን፣ እንደዚህ ሲያመጣልን ሉክ ፕሮፋይል እምትላለች እችን ምልክት ያደረጉባትን እችን እንጫናታለን። ከዛ እንደዚህ ያመጣልን፣ እንደዚህ ሲያመጣልን ሃላይ ሰማያዊ ሉክ ዩር ፕሮፋይል እምትላለች። ያችን እነካታለን። አሁን እንደዚህ ሲያመጣልን ልቆልፈው እያለን ነው። ኦኬ ነው ታዲያ፣ በሰማያዊ ላይ ሳናካታለን። ኦኬ እንላታለን፣ አለቀ። ከእንግዲህ በኋላ የእኛን